የብርሃን ጨለማ አስተማሪ የህይወት ታሪክ ጸሐፊና አቅራቢ ቤተሰብ ሁለገብ ቲዩብ ክፍል ሰባት እንግዲህ ህይወት ብዙ ነገር አስተምራኛለች። አዎ በስደትም እያለው ብዙ ነገር ተምሬያለው። መልካም ሰዎች እንዳሉ ሁሉ ክፉ ሰዎችም እንዳሉ ተመሬበታለው። አዎ በጣም ይገርባል። እቺ ምድር ስንቱን ተሸክማለች። መልካም እያለ ክፉ ጥሩ እያለ መጥፎ ነገር። ብቻ ምን ልበላችሁ ብዙ ነገር አሳየችኝ። ብስችልሜ ብዙ ነገሮችን ተማርኩኝ። እናምላችኋለሁ ጓደኛዬ ጊዜና ሰዓቷን ጨርሳ ከገባች ሁለት ወራቶችን አስቆጥራለች። ከጓደኛዋ ጋርም ተገናኝታለች። በነገራችን ላይ ጓደኛዬ እናትም ሆነ አባት የላትም። ምክንያቱም እናትና አባቷን አታቃቸውም። ያደገችው በማደጎ ቤት ነው። እናም ህይወት ለሷ በጣም ከባድ ቢሆንም አሁን ላይ ግን የሚያስብላት የሚያፈቅራት ብቻ ምን ልበላችሁ ህይወቱን እስከ መስጠት የሚደርስላት ምርጥ ሰው አግኝታለች። አባትም እናትም ወንድምም ሁሉ ነገር ሆኖላታል። በነገራችን ላይ እናትና አባት ካላቸው በላይ ሙሉነት ይሰማታል። ምክንያቱም እናትና አባት መኖሩ ለእሷ አለመኖሩም ምንም ጉድለት አልታያትም። ምክንያቱም የእነሱ ፍቅርም ሆነ ምንም ነገር አታውቅም። በነገራችን ላይ እናትና አባት ለልጆች በጣም ጠቃሚ በጣም መሰረታዊ የሆኑ ነገሮች ናቸው፣ ለታደለ ሰው ማለት ነው። ያው እሷ ምንም እንደዚህ አይነት ነገር ተሰምቷት አያውቅም። ምክንያቱም ጣዕማቸውን ፍቅራቸውን ስለማታቅ ገና የስድስት ወር ህፃን እያለች ተጥላ እንደተገኘች ነው ታሪኳ ነው የሚታወቀው። ከዛ ውጭ ሌላ ምንም ታሪክ እንደሌላትን እንደሌላት ያጫወተችን። በጣም ታሳዝናለች። እናም እንግዲህ በጣም የምትወደው የሚወዳት ፍቅሯ አሁን ላይ አንድ ላይ ህይወታቸውን ሀብለው ጀምረዋል። በነገራችን ላይ እኔም ልገባ ወራቶችን የቀሩኝ፣ እንግዲህ ልጁም ከአሜሪካ መጥቶ አዲስ ሰራተኛ መጥቶ እንዳለማምድለት እያደረግን ነው። የመጣችው ሰራተኛ ፊሊጲኒ ናት። ለመግባባት ይከብደንም፣ ያው በእንግሊዝኛ እናወራለን። አዲስ ናት ለሀገሩም ሆነ የመጀመሪያዋ ነው አረብ ሀገር ስትመጣ። እናም እንግዲህ በእንደምንም እየተግባባን ወራትን አስቆጥረናል። ምክንያቱም ሴትዮዋ የምትወስዳቸው መድኃኒቶች በሰዓት ስለሆነ ሰዓቱን ጠንቀቃ እንድታውቅ እያስረዳኋት አብሬያት ሁሉን ነገር እያስተካከልኩኝ ይገኛለሁ። ያው ሴትዮዋ ብዙም የምትከብድ ባትሆንም ቀለል ያለችና ደስ የምትል ናት። ሆኖም ግን ማንሳትና ማስተኛቱ በጣም ይከብዳል። ልጅቷ ደግሞ ቀጫጫና ትንሽ የነገር ናት። ለእሷ በጣም ፈራሁኝ። ሆኖም ግን በጣም ጠንካራ ናት። የሚገርማችሁ ፊሊፒኒዎች ለስራ ብዙም ናቸው ይባላል። እች ግን በጣም ጎበዝና ታታሪ ናት። አደነኳት በጣም እናም በቃ ነገሮችን ቀላል አድርጋ እንድትመለከትና ጊዜዋን ጥሩ ጊዜ እንድታሳልፍ መከርኳትኝ። እንግዲህ ወር ከአስራ አምስት ቀን አብረን ቆየን። እሱም መጥቶ ነገሮችን እያስተካከለልኝ ትኬቴም ተቆርጦ እኔም ለቤተሰብ አንዳንድ ነገሮችን ገዛዝቼ አስተካክያለሁ። ያው ቤት ለቤተሰብ አልነገርኩም። ምክንያቱም እነሱም ማልፋት አልፈለግኩም። ጓደኛዬ አዲስ አበባ እንደምትቀበለኝ ተነጋግረን እንግዲህ ትኬቴም ተስተካክሎ እሱም ከአሜሪካን መጥቶ ሁሉን ነገር አስተካክሎልኝ ጊዜና ሰዓቴን እየጠበቅኩ ነው። በመለያታችን በጣም ቢያዝንም ሆኖም ግን እኔም የራሴ ህይወት እንድመሰርት፣ እኔም የራሴን ትዳር የራሴን መንገድ እንዲይዝ ሁልጊዜ የሚመክረኝ ስለነበረ መልካሙን ሁሉ ተመኝቶልኝ እንዲሸኘኝ ነው የጠራሁትኝ። በነገሮች ደስተኛ ባይሆንም እኔ ደግሞ ጥሩ ህይወትን ስላገኘው በዚህ ደግሞ ደስ ብሎታል። በነገራችን ላይ ልክ እንደ ቤተሰብ ነው የሚያስቡልኝ፣ ምክንያቱም ያለፈ ታሪኬን ሁሉ ነገሬን ያውቃሉ። ያው አንዳንዴ ነገሮችን ሳታስቡት ትናገራላችሁ። ያው ለዛም ነው ሁሉን ነገር የሚያውቁት ልጅም እንዳለኝ ብቻ ሁሉን ነገር ምን ልበላችሁ። እናም በነገራችን ላይ ለልጄ የሚያምር ስጦታ ገዝቶ በካርቶን ሰጥቶኛል ግን ፕሮሚስ ነው እንዳትከፍቺ ልጅሽ አጠገብ ነው የምትከፍቺው ብሎ አስጠንቅቆኛል። እኔም በደስታ ተቀብዬ አስቀምጫለሁ። እንግዲህ በነገራችን ላይ ነገ የበረራ ትኬቴ ተሰጥቶኝ ልበር ተዘጋጅቻለሁ። እነሱም በደስታ ሸኝተውኛል ከቤት እኔም ወደ ኤርፖርት ደርሼ እሱንም ተሰናብቼ ወደ ተዘጋጀልኝ ፕሌን አምርቻለሁ። እናም ጓደኞችም በመጠባበቅ ላይ ይገኛሉ። ፕሌኑም ከሰዓታት በረራ በኋላ አዲስ አበባ ኤርፖርት ደረሰ። እዛም ደርሼ ሻንጣዎችን አስተካክዬ ሁሉን ነገር ከተቀባበልኩኝ በኋላ ወደ በሩ ስደርስ ጓደኛዬ በጣም የሚያምር አበባ ይዛ ከባለቤቷ ጋር ጠበቀችኝ። ባለቤቷ በጣም መልከ መልካም ቆንጅዬ ነገር ነው። በነገራችን ላይ የእኔም አፍቃሪ ተብዬ ከአንድ ቀን በኋላ አዲስ አበባ ይገባል። ያው እሱም ጊዜና ሰዓቱን ጨርሶ ወደ ሀገሩ ለመግባት ቆርጦ ስለነበረ ከቀናት በኋላ እንደምንገናኝ ተስፋ አደርጋለሁ ብዬ እይ እንግዲህ እኔም ሀገሬ ገብቻለሁኝ። እናም ጓደኛዬ ከተቀበለችኝ በኋላ ወደ ተከራዩበት ቤት አቀናን። እዛ ስደርስ ከምላችሁ በላይ በጣም ደስ አለኝ። ከእሷ በላይ እኔ ደስታኝ ሆንኩኝ። ምክንያቱም በጣም መወዳት በጣም ከህቴ በላይ ማስብላት ምን ልበላችሁ፣ መዋደድ ቋንቋ ነው። ለዚች ጊዜ ብስች እድሜ ውስጥ ምን ያህል እንደተግባባን ማለት ነው። እናም በቃ ደስተኛ ሆንኩኝ ባየሁት ነገር፣ ቤቷቸው ሙልት ያለ በቃ ምን ልበላችሁ ፍንድሽ ያለ ነገር በቃ ስታዩት ደስ የሚል እንደዚ አይነት ነገር። እናም አንድ ቀን እዛ ካደርኩ በኋላ በመነጋታው ታክሲ ይዘን ወደ ዝዋይ አመራን። ዙአይም ቤተሰቦቼን ነግሬያቸው ስላልነበረ ልክ ልንቀርብ ስንደርስ ጓደኛዬ ስልክ ደወለች። እናቴ ነበር ያነሳችው። እናቴንም ካወራቻት በኋላ ማንነቷን ነግራት እንግዲህ ጓደኛዬ ልትመጣ ቀናቶች እየጠበቅን እንደሆነ ነገረቻት። እናቴ እናቴ መምጣቴን ስለማታቅ ይህንን ብቻ መረጃ ለጓደኛዬ ነገረቻት። ጓደኛዬም ዋው በጣም ደስ ይላል ማዘር በቃ ስትመጣ አብረን እንቀበላታለን በማለት ስልኩን ትዘጋለች። የሚገርመው ነገር ጓደኛዬ በጣም ጠንቃቃና ቀልጣፋ ነገር ስለነበረች ምንም አላስነቃችም። ማዘርም ስልኩን ቻው ብላ ከዘጋች በኋላ እኛም ጉዟችን ቀጠልን። ዙዋይ ልንገባ ትንሽ መንገድ ሲቀረን ነገሮችን አስተካከልን። ከዛም ዙዋይ ገብተን አንዳንድ ነገሮችን ፍራፍሬ ገዛዛን እና ወደ ቤታችን አቅጣጫ እያመራሁት ሹፌሩን ወደ ቤታችን አቀናን። እቤትም በር ላይ ስንደርስ ታናሽ ወንድሜ በር ላይ ቆሙ ነበረ። ከዛም መኪናው ወደ እሱ እየቀረበ በመጣ ቁጥር ምንድን ነው በማለት በግርምት ይመለከት ነበር። ከዛም በግቢያችን አቅራቢያ መኪናው ሲቆም በሩጫ ወደ መኪናው መጣ። እኔም ከመኪናው ስወርድ በቃ ምን ልበላችሁ፣ ጩኸቱን አቀለጠው። ከዛም እናቴ ከግቢ ልጄ ምን ሆነ ብላ በድንገት ሮጣ ስትመጣ ያልጠበቀችው ሰርፕራይዝ እና በቃ ምን ልበላችሁ፣ ሁሉም ተጫጫሁ። በጣም ተደሰቱ። እናቴ እግሯ ስር ተለፍቼ አለቀስኩኝ። ምነው ልጄ መምጣትሽን ብትነግሪኝ? ምን ነው አለች አይማ ሰርፕራይዝ ላርጋችሁ ብዬ ነው አልኳትኝ፣ እምባ እየተናነቀኝ እቅፍ አርጋ ሳመችኝ። የእናት እምባ በጉንጫዋ ላይ ወረደ። በቃ ምን ልበላችሁ ብቻ ደስተኛ ነኝ። ብቻ ምን ልበላችሁ በቃ ቃላት የለኝም። ተይዘን ወደ ቤት ገባን። ጓደኛዬንም ሰላምታ ከተለዋወጡ በኋላ ጓደኛዋንም አስተዋወቀቻቸው። በነገራችን ላይ እናቴ ነቄነች እና ምንም ነገር ጥያቄ አላበዛችም። ተቀምጠንም እንግዲህ እኔም ወደ ሻንጣ ሻንጣዎችን ከመኪና ወራርደን መኪናውንም ወደ መጣበት እንዲመለስ ካደረግን በኋላ ሁላችንም አረፋልን። በነገራችን ላይ ልጅ ትምህርት ስለነበረ መምጫው ገና አልደረሰም። ከዛም አባቴ ትምህርት ቤት ጨርሶ ወደ ቤት ሲመለስ ያልጠበቀው ሰርፕራይዝ በጣም ደነገጠ። ተያይዘንም ተለቃቀስን። እናቴም አይ አሁንማ ደስታ ነው የምለቅሶ አለች። አዎ ባቢዬ በቃ አረፍበል በል ያሁን የደስታ ጊዜያችን ነው፣ በቃ መጣው አይደል አልኩትኝ። አይ ልጄ የደስታን ያስለቀሰኝ ያስለቅሰኝ ዓይንሽ ማየቴ። ምክንያቱም ብዙዎች አረብ አገር ሄደው ሬሳቸው መጣ ሲባል ውስጤ አይ ልጄ ፈጣሪ ጠብቃት እያልኩ እማጸነው ነበር ቀንና ማታ፣ እናቴ ቅዱስ ሚካኤል እናቴ ድንግል ማርያምም አላሳፈረችኝም። ልጄን ወደ ቅፍ ያስገባችልኝ አለ። አዎ ባብዬ፣ ብዙ የሚሰማው ነገር በጣም ያሳዝናል። ሆኖም ግን እግዚአብሔር መልካም ነው፣ እኔም በሰላም መልሶኛል አልኩኝና መለስኩለት። ከዛም እናቴም ቡና ለማቀራረብ ሽር ጉድ አለች። ጓደኛዬ ቀልጣፋ ስለነበረች ልክ ቤቱን እንደምታቀው አብራ ጉድ ጉድ ማለት ጀመረች። እናቴ በጣም ደስ አላት። ወይ ፈጣሪ ሁለተኛ ሴት ሊሰጠኝ አለች። አማምዬ በጣም ወዳት ጓደቂ ናት አልኳት። እኔም በቃ ቤታችን ደስታ ሞላ፣ ሁሉም በደስታ ፈነጠዘ። ልጄም ትምህርቱን ሰዓቱን ጨርሶ ወደ ቤት መጣ። ባጃጁም በር ላይ አወረደውና ጊቢው ሲንኳኳ እኔ ሮጬ የከፈትኩለት። ሲያሄኝ በጣም ደስ አለው። ማሚ አለና አንገቴ ላይ ጥምጥም አለ። ተቃቅፈን አለቀስን። ባባዬ ደህና ይህኔ ውድ ጎርምሳል አልኩትኝ። ማሚዬ ይህን ያል ጊዜ ለምን ቆየሽ አለ። እንዴ ባባዬ፣ ነግሬ ካደል እንዴ ያው አንተን ለማሳደግ አንተን ጥሩ ደረጃ ለማድረስ ብዬ ነው አለ። ነግሬ ካደል አልኩትኝ። ናፈቅሽኛ ማሚዬ፣ እናታቸው ልጆች ልጆች እናታቸውን ሳይ እኔም እየናፈቅሽኝ ነበር አለ። እንዴ አያት እኮ አለች። እንዴ አልኩት። እንዲያው ማሚማ በጣም እናቴ መወዳት ሁሉ ነገር አለኝ፣ በልጅ አንደበቱ። ልጄ በጣም በሳልና በጣም ፈጣን ነው። አባቴ በጣም ጥሩ አድርጎን ያሳደገው። በነገራችን ላይ አባታችን በጣም በሥነ ምግባር በሁሉ ነገር አንጾ ያሳደገን። በቤተ ክርስቲያንም ቢሆን በሥነ ሥርዓት እንድናድግ የእግዚአብሔርን ቃል እንድንሰማ፣ እንድናውቅ፣ እንድናነብ፣ እንድናስተውል ሁሉን ነገር ገስጾን ያስተማረን። እናም እንግዲህ እዛን ቀን ሁሉ ነገር በደስታ ሁሉ ነገር በደስታ ፈነጠዘ። ምን ልበላችሁ፣ ቤታችን በደስታ ሞላ። በቃ ሁሉ ነገር ደስ የሚል ነበረ። እናም በመነጋታው ጓደኛዬ ወደ አዲስ አበባ እንደሚመለሱ ነገረችኝና እሷን ለመሸኘት ወደ ዝዋይ መናኸሪያ አቀድናውኝ። ዝዋይ መናኸሪያን ከደረስኩ በኋላ የአዲስ አበባ መኪና አስይዤ እነሱን ሸኝቼ ልክ ወደ ቤት ስመለስ ያ ውድ የምለው ሰው ድንገት ስልክ ደወለ። እሱ ዛሬ ማታ ወደ ኢትዮጵያ እንደሚገባና መቀበል እንደምችል ጠየቀኝ። በጣም ደነገጥኩኝ፣ ምክንያቱም ድንገት ስለሆነ ግራ ገባኝ። እነሱን ከሸኘው እና እንደተመለስኩኝ ነገርኩትኝ። ከቻልሽ ነይ፣ ካልቻልሽ ግን ችግር የለም ብሎ ነገረኝ። አይ በቃ አሁኑኑ ተከትያቸው ወደ አዲስ አበባ እመጣለሁ አልኩትና ስልኩን ዘጋው። ሰላም ጤና ይስጥልን። ውድና የተከበራችሁ የቤተሰብ ሁለ ገብት ዩብ ተከታታዮች በያላችሁበት ሰላማችሁ ብስት ይበል። እንግዲህ እስካሁን እንደተከታተላችሁት የብርሃን ጨለማ ይህን ይመስል ነበረ እንደተማራችሁበት ተስፋ አድርጋለሁ። ለቻናሌ አዲስ የሆናችሁ ላይክ፣ ኮመንት፣ ሰብስክራይብ ማድረግ እንድታበረታቱኝ በትህትና ጠይቃለሁ። ቤተሰብ የሆናችሁ ደግሞ ሼር በማድረግ ካሁንም አብሮነታችሁ አይለኝ በማለት ለዛሬ ይቺን ይዤላችሁ ቀርቤያለሁ። በቀጣይ ፍቅር እስከምንገናኝ ቸር ሰንብቱ። ኢትዮጵያ ሀገራችን ሰላም ያርግልን፣ አሜን